ሰላም ሰላም ጤና ይስጥልኝ። ወደ አራተኛ ክፍል ተማሪዎች በቅድሚያ ለድምፅ ጥራቱ ይቅርታ እየጠየኩኝ በድምፅ ጥራት ምክንያት ውይይታችንን አናቋርጥም በማለት ዛሬ ወደ ክፍል ሶስት የሆነውን የሂሳብ ትምህርት የአራተኛ ክፍል ጥያቄች እንደሚከተለው እናያለን። ከሱ በፊት ግን ማስታወሻ እንግዲህ እርዝመትን መለኪያ 10 ሴንቲሜትር 10 ሚሊሜትር 1 ሴንቲሜትር መሆኑን 100 ሳንቲሜትር 1 ሜትር መሆኑንና 1000 ሜትር 1 ኪሎ ሜትር መሆኑን በባለፈው ውይይት አይተናል። ከዚያ በመቀጠል እንግዲህ እዚህ ጋር ምሳሌዎች አሉ። 30 ሴንቲሜትር አለን። 30 ሴንቲሜትርን ወደ ሚሊሜትር ነው የምንቀይረው። እዚህ በምሳሌው እንደምታዩት እንግዲህ 30 ሴንቲሜትር 30 ሴንቲሜትር እኩል ይሆናል 30 ሲባዛ በ10 300 ሚሊሜትር እና ከዚህ ምን ተረዳችሁ? አሁን 1 ሚሊሜትር እና ሴንቲሜትር ያላቸው ግንኙነት የአስር ነው እና ስለዚህ በአስር አበዛው ማለት ነው። ለላይ ስንገባ ሰባት ሜትርን ወደ ሴንቲሜትር መቀየር ነው፣ በመቶ ማብዛት ማለት ነው። ሰባት መቶ ሴንቲሜትር። ሐመሯዋ ላይ ስንመጣ ኪሎ ሜትርን ዘጠኝ ኪሎ ሜትርን ወደ ሜትር ዘጠኝን በአንድ ሺህ ዘጠኝን በአንድ ሺህ አበዛ። አሁን እዚህ ግር እንደምትሰኙ ገምታለሁ። ግር የተሰኛችሁበት ምክንያት ደግሞ ግር ብሏችሁ ከሆነ ማለት ነው። አሁንም ደግሜ ደጋግሜ የምናገረው ነገር በሚሊሜትር እና በሴንቲሜትር መካከል ያለው ያለ ግንኙነት የአስር፣ ሴንቲሜትርና ሜትር መካከል ያለው ግንኙነት የመቶ። ሜትር እና ኪሎ ሜትር መካከል ያለ ግንኙነት የአንድ ሺህ የሚለውን ያዙ በመጀመሪያ በቅ። ስለዚህ አሁን እዚህ ስንመጣ ከሀ ስጀምር ምንድን ነው ያለው? ሳንቲሜትር ሚሊሜትር ነው ያለው። ሳንቲሜትርና እና ሚሊሜትር ግንኙነት በስንት ነው የሚገናኙት? በአስር። ስለዚህ በአስር ማብዛት ሁለተኛ ነገር እንድታውቁልኝ የሚፈለገው ነገር በዚህ በኩል የምታዩቸው በሙሉ ከዚህ በኩል ካሉ መለኪያዎች ምን የሆኑ ናቸው? ትልቅ ትልቅ የሆኑ ናቸው። አንጻራዊ ማለት ነው። እርስ በርሳቸው ሴንቲሜትር ከሚሊሜትር ትልቅ ነው። ሜትር ከሴንቲሜትር ትልቅ ነው። የትልቅ መለኪያ ነው። አንጻራዊ ማለት ነው። ኪሎ ሜትር ከሜትር ትልቅ ነው። አሁን ሁለት ነገሮችን ተረዳችሁልኝ። በመጀመሪያ ያላቸውን በምን እንደሚገናኙ፣ በአስር ማንና ማን ይገናኛሉ፣ በመቶ ማንና ማን ከማን ጋር ይገናኛል፣ በአንድ ሺህ ማን ከማን ጋር ይገናኛል የሚለውን ማለት ነው። ከዛ በመቀጠል ሁለተኛ ነገር የምትለዩት ነገር ከትልቅ ወደ ትንሽ መለኪያ ከትልቅ ወደ ትንሽ መለኪያ ከትልቅ ወደ ትንሽ መለኪያ ነው። አሁን በዚህ መልመጃ እየተለማመርን ያለ ነው። ስለዚህም ከትልቅ ወደ ትንሽ በምንቀይርበት ጊዜ ማብዛት ይሆናል። በቃ በዚህ መሰረት እያበዛ ይሄድ። እዚህ ጋር የሚያብራራላችሁ ይሄ ነው። ሜትርን ኪሎ ሜትርን ወደ ሜትር ለመቀየር በአንድ ሺህ ማብዛት ማብዛት እንደሆነ ተረዱ። እዚህ ላይ ሜትርን ወደ ሴንቲሜትር ለመቀየር በመቶ ማብዛት በአንድ ሺህ ማለቱንእና ማለቱንና ማብዛት መሆኑን ተረዱ። እዚህ ደግሞ መቶ እና ማብዛት መሆኑን፣ እዚህ ደግሞ አስር እና ማብዛት መሆኑን ተረዱ። አሁን ከዚህ በመቀጠል እዚህ ጋር መልመጃ አለ። መልመጃውን አንዴ ልለፈውና እመለስበታለሁ እዚህ ጋ መጣሁኝ ወደ ምሳሌ ሁለት መጣሁ ለማስረዳት እንዲያመችኝ አሁንም አንድ ማትረሱልኝ ነገር በሴንቲሜትርና በሜትር በሜትርና በኪሎ ሜትር እንደዚህ ያለውን ግንኙነት እነዚህን ማለት ነው የእነዚህን ዝምድና መቼም ጊዜ እንዳትረሱት ደጋግማችሁ ያዙ ከዚያ በኋላ ወደ ምሳሌ ሁለት ስመጣ አላችሁ፣ መልመጃውን እመለስበታለሁ ብያችኋለሁ። ስመጣ ተመልከቱ፣ ሚሊ በዚህ በኩል ያሉ በሙሉ የትንንሽ መለኪያዎች ናቸው። አንጻራዊ ማለት ነው። ሚሊሜትር ከሴንቲሜትር ትንሽ ነው። ሳንቲሜትር ከሜትር ትንሽ ነው። ሜትር ከኪሎሜትር ትንሽ ነው። ስለዚህ ከትንሽ ወደ ትልቅ በምንቀይርበት ጊዜ ደግሞ ማካፈል ይሆናል። እንደምትመለከቱት ማካፈል ማካፈል ማካፈል ለስንት ማካፈል? እሱ ቅድም ያልኳችሁ ነገር ለስንት ማካፈል እሱ የሚወሰነው ከምን ወደ ምንድን ነው የምንቀይረው ነው። አሁን ምሳሌ አንድ ላይ ቢመጣላችሁ ከሚሊሜትር ወደ ሴንቲሜትር ነው። በሚሊሜትር እና በሴንቲሜትር መካከል ያለው ግንኙነት የአስር ነው። የአስር ግንኙነት ካለ በአስር ማካፈል ነዋ። ስለዚህ ሁሌ እንዲህ አይነት ጥያቄ በምትጠየቁበት ጊዜ ማወቅ ያለባችሁ ነገር ሁለት ትላልቅ ነገር አለ። ደጋግሜ የምነግራችሁ ልጆች፣ ደጋግሜ የምናገረው ወድጀ አይምሰላችሁ። ብዙ ጊዜ ተናግረንም አልሆነም፣ ብዙ ጊዜ ተናግረንም አልሆነም፣ ግን ይሆናል ስለዚህ በመጀመሪያ ማወቅ ያለባችሁ ነገር በስንትና በስንት ይገናኛሉ የሚለውን ነው አንድ ስለዚህ ሚሊሜትር ከሴንቲሜትር ጋር ያለው ግንኙነት የአስር ሴንቲሜትር እና ሜትር የመቶ ሜትርና ኪሎ ሜትር የአንድ ሺህ ይህን ያዛችሁ ከዛ በኋላ ማካፈል ነው ወይንስ ማብዛት እሱም የሚወሰነው ደግሞ ቅድም እንዳልኳችሁ የቅድሞቹ ምሳሌ አንድ ላይ ያየነው ነው። ከትልቅ ወደ ትንሽ ነበር የሚቀየረው። ስለዚህ ማብዛት ይሆናል። እንደምታዩት እዚህ ምሳሌ ላይ ግን ከትንሽ ወደ ትልቅ ነው የምንቀይረው። በዚህ ጊዜ ማካፈል ይሆናል። ማካፈል ይሆናል። ማካፈል ይሆናል። ከዚያ በመቀጠል እዚህ ማስታወሻ አለ ይኸው ኪሎ ሚሊሜትርን ወደ ሴንቲሜትር በአስር ማካፈል እንደገና እዚህ ጋር በመቶ ማካፈል ማካፈል ማካፈል ነው የሚላችሁ። እና ይሄ ማስታወሻዎች አሉ። ከዚህ በመቀጠል እዚህ መልመጃ ሁለት አለ ቅድም ያለፍኩት መልመጃ አንድ አለ ይሄ መልመጃ ሁለት አለ። ሁለቱም መልመጃዎች በእያንዳንዱ ስር የሚገኙ ናቸው አለና ስለዚህ እዚህ ጋር እዚህ ጋር ያሉ መልመጃ አንድ ላይ ያሉ ጥያቄዎች እንደሚከተሉት ናቸው። እንግዲህ የሚከተሉትን ወደ ሚሊሜትር ቀይሩ ነው የሚለው የመጀመሪያው ሚሊ ሜትር አንደኛ ምሳሌ ላይ እንደምትሉ በሴንቲሜትር በሴንቲሜትር በሴንቲሜትር በሴንቲ ሜትር የተሰጡ ናቸው። በሴንቲሜትር የተሰጡ ናቸው እንዳለ ወደ ምን ቀይሩ ነው ያለን ወደ ሚሊሜትር ነው የምንቀይረው በሴንቲሜትር እና በሚሊሜትር መካከል ያለው ዝምድና ምንድን ነበረ ሴንቲሜትር እና ሚሊሜትር መካከል ያለ ግንኙነት ምንድን ነበረ? የአስር ሴንቲሜትር እና ሚሊሜትር እ የአስር ግንኙነት አላችሁ በጣም ጥሩ እሺ ከዚያ የአስር ግንኙነት አላችሁ ከዚያ ሴንቲሜትር ሚሊሜትር ወደ ትንሽ ነው የምንቀይረው ማለት ነው። ወደ ሚሊ ሜትር ነው ቀይሮ የተባለው በምክ ተሰጥቶ በሴንቲሜትር በትልቅ ተሰጥቶ ወደ ትንሽ ነው የምንቀይረው። ስለዚህ ማብዛት ነው የሚሆነው። ዘጠኝን በ10 እናበዛለን እና በዛለን 35ን በ10 እናበዛለን 16ን በ10 እና በዛለን 97ን በ10 እናበዛለን በዛለን 200ን በ10 እና እናበዛለን 0 00 መጨመር ነው ማለት ነው። ዘጠኝ ዘጠና ትሆናለች። 35 350 ትሆናለች። 16 ይሆናል 97 970 ይሆናል 200 2000 ይሆናል። በ1 10 ሲባዛ 20 00 መጨመር ነው ባይሆን ታዲያ ሴንቲሜትር የምትለዋ ስያሜ ሚሊ ሜትር ሚሊ ሜትር ሚሊ ሜትር ሚሊ ሜትር በሚል ትቀይራላችሁ ማለት ነው። ለምሳሌ ሀ 90 ሚሊ ሜትር ለ160 ሚሊ ሜትር ይሄ ማለት ነው። ወደ ሁለተኛ ጥያቄ ስመጣ የሚከቱትን ወደ ሴንቲሜትር ቀይሩ። ወደ ሴንቲሜትር ከምን ከሜትር ሜትር እና ሴንቲሜትር ያላቸው ግንኙነት የስንት ነው? የመቶ በጣም ጥሩ የመቶ ነው። ከዚያስ ከሜትር ወደ ሴንቲሜትር ከትልቅ መለኪያ ወደ ትንሽ መለኪያ ማብዛት ነው። ሶ ስምንትን በመቶ ስናበዛው ስምንት መቶ ምን ሴንቲሜትር ሁለት ነገር ነው የምትሰሩት አንደኛ ታበዛላችሁ ሁለተኛ አሃዱን ትቀይራላችሁ እንዳትረሱ ለላይ ስመጣ 25 የሚለውን በመቶ ሳበዛው 25 ላይ ሁለት ዜሮ ስጨምርበት 2500 ምን ሚሊ ነው ሴንቲሜትር ሐመሯ ላይ 50 የሚለው ላይ ሁለት ዜሮ ስጨምርበት 5000 ሴንቲሜትር 350 የሚለው ላይ ሁለት ዜሮ 20 ጨምርበትና፣ 3500 ይሆናል ማለት ነው፣ ምን ሴንቲሜትር። 600 የሚለው ላይ 20 ስጨምርበት ስንት ይሆናል? 60 ሺህ ምን ሴንቲሜትር። ሶስተኛው እና የመጨረሻው በዚህ መልመጃ ወደ ሜትር ቀይሩ ይላል። በምንድን ነው የተሰጠው? በኪሎሜትር፣ በኪሎሜትር፣ በኪሎሜትር፣ በኪሎሜትር በቃ በኪሎ ሜትር ስናበዛ ከኪሎ ሜትር ወደ ሜትር ያላቸው ዝምድና በአንድ ሺ ነው። በአንድ ሺ በአንድ ሺ እናበዛት አምስትን በአንድ ሺ ሳበዛው አምስት ሺ ምን ኪሎ ሜትር የሚለው ይቀርና ሜትር ይሆናል። ለላይ አስራ ስምንት የሚለውን አስራ ስምንት ሺ እለውና ኪሎ ሜትር ቀርቶ ሜትር እለዋለው ማለት ነው። በዚህ መሰረት ሐመር ውሃንም 60 ሺ ሜትር መ 150 ሺ ሜትር ሰ 500 ሺ ሜትር። አበቃ መልመጫ አንድ በዚህ መሰረት ሲያልቅ፣ መልመጫ ሁለት ላይ ስንመጣ ደግሞ እ ሴንቲ ወደ ሴንቲሜትር እንድንቀይር ነው። አሁን እነዚህን የምናደርገው ምንድን ነው? በአስር ማካፈል በአስር ማካፈል በአስር ማካፈል በአስር ማካፈል። ለምን በመጀመሪያ በአስር ያልኩበት ምክንያት ከሚሊሜትር ከትንሽ ወደ ትልቅ መለኪያ ነው የምንቀይረው። በዚህ ጊዜ ማካፈል ነው ብያችኋለሁ። በአስር ያልኩበት ምክንያት ደግሞ ያላቸው ግንኙነት የአስር ስለሆነ፣ ማንና ማን? ሚሊሜትርና ሴንቲሜትር። ወደ ሁለተኛ ጥያቄ ልምጣ። ስለዚህ ያካፈላችሁ በአስር ቁጭ ቁጭ ቁጭ አህዱን አሃዱን መስፈሪያውንም ምን ታደርጋላችሁ? ግን ሴንቲሜትር ሴንቲሜትር ሴንቲሜትር ሴንቲሜትር ይሆናሉ። ታዳባ ይሆን ማለት ነው። አንዱ አለ ስላላችሁ ለምሳሌ ስድስትን ን በአስር ሳካፍለው ዜሮ ነጥብ ስድስት ይሆናል ማለት ነው። ዜሮ ነጥብ ስድስት ምን ሚሊሜትር ሳይሆን ሴንቲሜትር ሴንቲሜትር ትላላችሁ ማለት ነው። በቃ ወደ ሁለተኛው ጥያቄ ስንሄድ ደግሞ ወደ ሜትር ቀይሮ ነው የሚለው። ሴንቲሜትር ሜትርና ሴንቲሜትር የመቶ ሪሌሽን ያላቸው ግንኙነት በመቶ ማካፈል። ስለዚህ አምስትም በመቶ ስናካፍለው 0.05 ሴንቲሜትር ሳይሆን ሜትር ይሆናል። ሶስተኛው ጥያቄ ኪሎ ሜትርና ሜትር ናቸው ያላቸው ግንኙነት በአንድ ሺህ ነው። በአንድ ሺህ ማካፈል ይሆናል። መምህር መዋምር ነኝ። ለዛሬው እዚህ ላይ ጨርሳለሁ። ቻው